ጌታ ወንጌል ሲገባቸው አዳኙ እሱ እንደሆነ ፈራጁ እሱ እንደሆነ ሲገባቸው እንትን ይላሉ። እና ተመስገን ኮንግራጁላይሽን፣ ደስ ብሎኛል። ተመስገን ወንድማችን። ሰላም፣ እንዴት ናችሁ? በመላው ዓለም የምትገኙ ወዳጆቼ፣ ተመስገን ገብረ እግዚአብሔር ወይም ተሙ ነኝ። ዛሬ ወደ እናንተ የመጣሁበት ምክንያት በሶሻል ሚዲያ እየተዘዋወረ ስላለው እኔም በተመለከተ ሃይማኖት ቀይ አይ ልፍለጋ ነው ወደዚህ የመጣው አዎ። ታዲያ ዋ ወርዋሲ ብራካ ውድና የተከበራችሁ የአስራ ስድስት ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዘያልኩኝ፣ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ተሙ ወንድማችን ወደ ፕሮተስታንቱ ሃይማኖት ሄዷል ብሎ እያሽካበጡ ነበር ማለቱን ወደ ዮኒ ማኛ ሌሎች ወንድሞቻችን እያሽቃበጡ ነበር ውሸት እንደሆነ በራሱ አፍ መስክሯል። ማለት ነው ቀደም ብለን ያየነው ቪዲዮ ሲሆናል። በሁለተኛ መረጃችን የሚሆነው ልዩ ልዩ የፕሮቴስታንቱ ቤተ እምነት ጉድና ሚም ነው ይዤላችሁ የመጣሁት። እጅግ የሚያስግ ነገር ስለሆነ እናንተም እስከ መጨረሻው ረጋ ብላችሁ በመቀመጥ እስከ መጨረሻው በመከታተል ለሞላ ዓለም እንዲደርስ ሼር እና ላይክ እያደረጋችሁ፣ ይህም ማለት ለሞላ ዓለም እንድታደርሱ መልሉ እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎች እና ወቅታዊ ጉዳዮችን በእንግዲህ ቃ ብዙ መረጃዎች ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ ስሌታችሁ ኮሜንት አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮችን እንሄዳለን። ጌታ ወንጌል ሲገባቸው አዳኙ እሱ እንደሆነ፣ ፈራጁ እሱ እንደሆነ ሲገባቸው እንትን ይላሉ እና ተመስገን፣ ኮንግራጅላሽን ደስ ብሎኛል። ተመስገን ወንድማችን ሰላም እንዴት ናችሁ? በመላው ዓለም የምትገኙ ወዳጆቼ ተመስገን ገብረ እግዚአብሔር ወይም ተሙ ነኝ። ዛሬ ወደ እናንተ የመጣውበት ምክንያት በሶሻል ሚዲያ የተዘዋወረ ስላለው እኔም በተመለከተ ሃይማኖት ቀይሯል እየተባለ ነውና እሱን ክሊር ለማድረግ ነው። በመጀመሪያ ደረጃ እኔ ከልጅነቴ እስካሁን ድረስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስር ነው የምገኘው። የቀየርኩትም ሃይማኖት የለም፣ የምቀየርበትም ምክንያት የለም። የሌሎቹን ሃይማኖት ሁሉንም አከብራለሁ፣ ሪስፔክት አደርጋለሁ። መረጃው ግን ከእውነት የራቀ እንደሆነ እንድታቁልኝ ይፈልጋለሁኝ። በውሸት የሚመለክ ኢየሱስና በውሸት ደግሞ ያልመጡትም መጡ እያሉ የሚያወሩለት ኢየሱስ እኔ ያላቀው ሰላም እንዴት ናችሁ? በመላው ዓለም የምትገኙ ወዳጆቼ፣ ተመስገን ገብረ እግዚአብሔር ወይም ተሙ ነኝ። ዛሬ ወደ እናንተ የመጣሁበት ምክንያት በሶሻል ሚዲያ የተዘዋወረ ስላለው እኔም በተመለከተ ሃይማኖት ቀይሯል እየተባለ ነውና እሱን ክሊር ለማድረግ ነው። በመጀመሪያ ደረጃ እኔ ከልጅነቴ እስካሁን ድረስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስር ነው የምገኘው። የቀየርኩትም ሃይማኖት የለም፣ የምቀይርበትም ምክንያት የለም። የሌሎቹን ሃይማኖት ሁሉንም አከብራለሁ፣ ሪስፔክት አደርጋለሁ። መረጃው ግን ከእውነት የራቀ እንደሆነ እንድታቁልኝ እፈልጋለሁ። መጣ ከአዲስ አበባ እና ወደ እኔ ሀይል ፍለጋ ነው ወደዚህ የመጣ አዎ ታዲያ ወሩዋሲ ኢብራካዳ ያፋስ ኢብራዳን ኢብራካ ዋሶኒያ ወሶኒያ ወሩጋ ኒያባንዳ ጂአሉዋስ ኢራሞስ ሼኮስ ለሮስ ኒዮስ ባስ ኒያስ ወን ሩሲያ ሩሲያ ለሳን ለሳን። እን በዓለም ዙሪያ ያላችሁ ኦርቶዶክሳውያን፣ አካውንቲን እንደሚታወቅ ነው ሁሉም ቪዲዮዎች እየወረዱ ስለሆነ አምስት አምስት ጊዜ ኮፕልኝ አድርጉልኝ እናንተ የተወደዳችሁ ውድ ኦርቶዶክሳውያን። ይህ ሩሲያ ካፒሪያ ሊቪንታ ሲቢሪያ ቡጂ ሊቪንታ የሚለው ቋንቋ የመንፈስ ቅዱስ ቋንቋ ወይም መንፈስ ቅዱስ ነው ብሎ ይታመናል። በፕሮቴስታንት ቤት ውስጥ ኃይልን ሊቀበል ከአዲስ አበባ ነው የሄደው ነቀምት ድረስ። ነቢ መሰረትን የማያውቀው የለም። ነቀምት ነው የሚኖረው እና አዲስ አበባ ነቀምት ሲሄድ ኃይልን ሊቀበል ነው። እና ኃይልን ፍለጋ ሲሄድ ኃይል እንዴት እንደተላለፈ ነው እያያችሁ ያላችሁት ይህ እውነት ቅዱሱ መንፈስን ነው ያካፍለው ወይስ ደግሞ የማናቀው በቅዱሱ መንፈስ በሚመስል ስም እርኩስ የሆነ እርኩሳዊ የሆነ መንፈስ ነው በውስጡ ያስገባበት? ይህ ቋንቋ ትርጉም አልባ የሆነ ቋንቋ ነው። ስለዚህ ይህ የእውነት መንፈስ ቅዱስ ነው? እኔ ደፍሬ እላለሁ ይህ ከአጋንንት ነው። እኔ እንኳንም ኦርቶዶክስ ሆንኩኝ። አምልጡ፣ መንቃት ይሁንላችሁ። እንዲገባችሁ እፈልጋለሁ። ኦርቶዶክስ እንደዚህ አይነት ነገር የለባት። የጴንጤ መዝሙር ዘፈን ነው የሚባል፣ ጭፈራ ነው የሚላሉ። በጣም ጥሩ ነው። ይህን ቀረጦ ሊመደም ነው እንዴት አለህ? መፀኛው ልቤ ባይታይ ደመና ሴናድር ሴናድር ዘምር ዘምር ያለ መፀኛው ልቤ ልቤ ባንተ ዘና ሴናድር ሴናድር ነው የምላቸው፣ ቆይ መናፍቃል እችኛዋ ንግግር በእናንተ ወንጌል ላለች እንዴ ወንጌል ነው ምንድን ነው? እችን ቪዲዮ እንደሰማችኋት በውስጣችሁ ምን እንደተሰማ እስኪ ኮመንት ላይ ታስቀምጡልኝ ያላችሁ። ቪዲዮን ሰምተ ነው ግትር ያለ ክርር ያለ እንዲህ ቫይብሬት የሚያደርግሽ ወይ እኔ ቴና ወይኔ። ቪዲዮ እንደሰማችሁት ነው ምንድነው የተሰማችሁት? ምናፍቃን ኮመንት ላይ ታስቀምጡልኝ። ያላችሁ ቪዲዮን ኮፒ ሊንክ ሼር አድርጉልኝ፣ ሁሉንም አዳርሱ። ተንክ ዩ ጋርድነት እየሰራ አጋንንትን እንዲያስጮህ በኢየሱስም ጸለኩ። የማይጨበጥ ተስፋ መስጠት የምናፍቃን ጠባያቸው ነው። እውነት የሚደረግ ዛሬ እግዚአብሔር አምስት መቶ ቢሊዮን ይለቅልናል

ስንት ብር አለው? ያ ወረቀት ነው እሱ ላይ ስንት ይላል? አሁን ስድስት ሺህ ነው። ኢየሱስን ሲሪየስሊ እያወዳደራችሁት ነው። ኢየሱስን ስሙ ለምን ተጠራ ብላችሁ ነው። እና ኢየሱስ ስለተጠራ ሌላ የሚጠራ ብላችሁ ነው እና ኢየሱስ ስለተጠራ ሌላ የሚጠራ እያላችሁ ከዚህ ስም እኩል ልታስተካክሉ እየሞከራችሁ ነው። ሌላ ስም አምጥታችሁ ወይዘሮ ፓስተሪ እንዶሚን ተረጋጊ፣ እኛ ለማለት የፈለግ ነው። እንዲህ ነው። ገብርኤል ምንድን ነው ያለው? ማርያም ጋር መጡ ሉቃስ ወንጌል ምዕራፍ አንድ ክቶ 26 ስድስት ጀምሮ ማለ ገብርኤል ከሌላ ወገን ናዝሬት ወደ ምትባል ከተማ መጣ፣ ወደ አንድ ድንግል ተላከ ይላል። የድንግሊቱም ስም ማርያም ነበር። ከዛ ወደ እርሷ መጥቶ ጸጋን የተሞላሽ ደስ ይበልሻል። ሁን አሁን እኛ አባታችን ጸልየን የማርያም ስንጀምር ቤታችን ቅድስት ንገነባ የመላ ቅዱስ ስንል፣ ፕሮቴስታንቶች እኛ ለማርያም የተለየ ነገር ያለ መስላችኋል። ምንም አላለም እኮ ድንግል ማርያም በመላኩ በቅዱስ ገብርኤል ለሰ ሰላምታ ምን ልሻለ ሰላም ደስ የተለየ ነገር አይደለም። እግዚአብሔር ካንቺ ጋር ነውና ከተወዳጁ ልጅሽ መጣ ገብርኤል ጸጋን የተመላሽ ደስ እኛ ምንድን ነው የምንለው? እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ስናምታ ሰላም እንሻለን። በአሳብሽ ድንግል ልጅ ድንግል ድንግል ይላል ቅዳሴ ማርያም ላይ። ድንግል ሊሆን ይችላል ድንግል ቅድስት ድንግል ማርያም ፕሮቴስታንቶች ሌላ ነገር እንዳይመስላቸው እያወቅን እንደ ይሁዳ የገንዘቧ ነገር ሆኖብን ከመኮብለል ቅዱስ አማኑኤል ይጠብቀን። መልካም ዕለት። የዛሬ ቪዲዮ ይሄን መስል ነበርና በዚህ ሚም ያልሳቀ ሰው አይኖርም ብዬ ያን ወንጌል ሰው የሚሰበከው እንደዚህ እንደዚህ አይነት ነገሮች ናቸው። ለግንዛቤ ጫያን ነው ወደ እናንተ ይዤላችሁ የመጣሁት። ታዲያ ይህን መረጃ እናንተም ደግሞ ለሞላ ዓለም እንድደርስ ሼርና ላይክ ማድረጋችሁ እንዳትረሱ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎች ነው ተው ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉ ሰብስክራይብ በማድረግ ቤተሰብ ቢሆኑ፣ ሀሳብ አስተያየታችሁን ኮሜንት ላስቀምጡልኝ። በቪዲዮ እጅግ የሚገርም ነገር ተምሯችኋል ብዬ ስለሚያስብ ለጓደኞችና ለወዳጅ ዘመዶቻችሁ ሼር ማድረጋችሁ እንዳትረሱ። እንዲሁም ደግሞ ውጭ ሀገር ያላችሁ እስከ ቪዲዮን እስከ መጨረሻ መከታተል፣ ላይክ እና ሼር እያደረጋችሁ ለዓለም አድርሱልኝ። ኢትዮጵያ ውስጥ ያላችሁ ደግሞ ቪፒኤን እያበራችሁ ቪዲዮን ብትመለከቱ እኔ ሰፖርት ያደረጋኛል ማለት ነው በዚህ በ16 ሚዲያ ላይ ሀሳብ አስቴታችሁ ያላችሁ ሁላችሁም በኮሜንት ላስቀምጥልኝ፣ እንዲሁም ደግሞ እኔ በውስጥ ኮንታክት ማድረግ የምትፈልጉት ሰዎች የቴሌግራም አድራሻ ያለ ማለት ነው። ዲስክሪፕሽን ላይ እሱን ነክታችሁ በቴሌግራም ማውራት እንችላለን ማለት ነው። ኤኒቲንግ በ16 ሚዲያ ጥያቄ ያለ ሰው በዛም አጋርታችሁኝ እኔ የሚመልሳችሁ ይሆናል ማለት ነው። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።